ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ መጣሁት ቃላት ምስረታ ነው ማለት ነው። የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆና ማለት ነው። በመጀመሪያ ግን ለቻናላችን ቤተሰቦች ሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮው እንሂድ። ኦኬ ዛሬ ደግሞ እላቸው የመጣሁት ዲቃላ ሆሄያትን ተጠቅሜ ቃላት መስርቼ ነው ማለት ነው። በዲቃላ ሆሄያት ወይም ውስብስብ ፊደላት በሚባሉት የተለያዩ ቃላቶችን ጽፌ ነው እላቸው መጣሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምና የሆነ ማለት ነው። በእያንዳንዱ ቃል ውስጥ ዲቃላ ሆሄያትን ተጠቅሜ ያለው በዲቃላ ሆሄያትን ተጠቅመ እንዴት ቃላት መመስረት እንደምንችል የሚያሳይ ቪዲዮ ነው ማለት ነው። ይህንን በደንብ አድርጋችሁ ከኔ ጋራ እስከ መጨረሻው አብራችሁ መቆየት ይጠበቅባችኋል። እንዲሁም ቪዲዮን እያቆማችሁ ደግሞ እየጻፋችሁ መለማመድ ለእናንተ ግዴታ የሆነ ማለት ነው። አሁን ቀጥታ አብረን ጀምር። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? ቋ ን ቋ፣ ቋንቋ ይላል። ቋንቋ የሚለውን ስናይ ቋ ማለት ዲቃላ ሆሄ ነው ማለት ነው። ከቀ ስምንተኛ ነው የምትገኘው። ከቀ ቤተሰብ ከሁለተኛዋ፣ ከቁና ከቤተሰብ ከአራተኛዋ ከዋ ጋር ተጠቅላ እየመጣች ዲቃላ ወይም ውስብስብ ፊደል ነች ማለት ነው። እኒ ከነ ቤተሰቡ ስድስተኛ ፊደል ነች ቋ በተመሳሳይ ዲቃላ ኮሄናት የቀ ቤተሰብ ስምንተኛ ላይ የምትገኝ ዲቃላ ኮሄናት ማለት ነው። እነዚህም ፊደላቱ ስርዓት ባለ መምረደን ስናንባቸው ቋ ን ቋ ቋንቋ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይልል ማ ሟ ላ ት ማሟላት ይላል። ማሟላት የሚለውን ስናይ ማ ማለት ከመ ቤተሰቦች አራተኛ ፊደል ነው። ሟ ደግሞ ከመ ቤተሰቦች ስምንተኛ ደረጃ የሚገኙ ወይም ዲቃላ ፊደል ነው ማለት ነው። ውስብስብ ፊደል ነው። ከሁለተኛዋ ከመ ቤተሰብ ከሙና ከአራተኛ ከቤተሰብ ከዋ ጋር ተዳቅሎ የመጣ ውስብስብ ፊደል ነው ማለት ነው። ውስብስብ ከስሙ እንደምንረዳው ዲቃላ ሆ ማለት ከሁለት ፊደላት ተዳቅሎ የመጣ ፊደል ማለት ነው ማለት ነው። ላ ደግሞ ከለቤተሰብ አራተኛ ፊደል ነው ትህ ከተቤተሰብ ስድስተኛ ፊደል እነዚህ ፊደላቶች ስርዓት ባለ መርግለ ደስናልባቸው ማሟላት ማሟላት የሚለውን ቃል ማግኘት እንችላለን ማለት ነው ቀጠ ከዚህ ለሚላል ቋጠሮ ቋጠሮ ይላል። ቋጠሮ የሚለውን ስናይ ቋ ማለት ከቀ ቤተሰብ ከሁለተኛዋ ከቁና ከወ ቤተሰብ ከአራተኛ ከዋ ጋር ተዳቅሎ የመጣ ዲቃላ ወይም ውስብስብ ፊደል ነው ማለት ነው። ጠ ከጠ ቤተሰቦች የመጀመሪያ ፊደል፣ ሮ ከረ ቤተሰቦች የመጨረሻ ፊደል። እነዚህ ፊደላቱ ስርዓት ባለ መልኩ ቋጠሮ ቋጠሮ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚያም ባሏ ባሏ ይላል ባሏ የሚለውን ስናይ ባ ማለት ከበ ቤተሰቦች አራተኛ ፊደል ነው። ልዋ ደግሞ ከለ ቤተሰቦች ስምንተኛ ላይ ነው የሚገኘው ወይም ዲቃላ ወየ ነው ማለት ነው። ከለ ቤተሰብ ከሁለተኛው ከሉ እና ከቤተሰብ ከአራተኛው ከዋ ጋር ተዳቅሎ የመጣ ውስብስብ ወይም ዲቃላ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መክፈል ስናነባቸው ባ ሏ ባሏ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚላል ቧ ን ቧ ቧንቧ ይላል። ቧንቧ የሚለውን ስናይ ቧ ማለት ዲቃላ ሆሄ ነው። ከበቤተሰቦች ስምንተኛ ላይ ነው የሚገኘው ዲቃላ ሆሄ ነው። ከሁለት ፊደሎች ተዳቅሎ የመጣ ሆሄ ነው ማለት ነው። ከበቤተሰብ ከሁለተኛው ከቡ እና ከወ ቤተሰብ ከአራተኛው ከዋ ጋር ተዳቅሎ የመጣ ፊደል ነው። ን ከነቤተሰቦች ስድስተኛ ፊደል ነው። ቧ በተመሳሳይ ከበቤተሰቡ ስምንተኛ ላይ ነው የሚገኝ ማለት ነው። እነዚህም ፊደላቶች ስርዓት ባለው መክለ ድረን ስናንባቸው ቧ ን ቧ ቧንቧ የሚለውን ቃል ማግኘት እንችላለን ማለት ነው። ይህኛውን ያልገለጹላቸው ከዚህ ላይ ስለገለጹት፣ ይህ ቧና ይህኛው ቧ ተመሳሳይ ስለሆን ነው። ይህን ቧ ነው የሚባለው፣ ይህን ቧ ነው። ስለዚህ ለዛ ነው ከዚህ ላይ ገለጹ፣ ይህንን ያልገለጹት ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል ታ ና ታናሹ ይላል። ታናሿ የሚለውን ስናይ ታማለት ከቤተሰቦች አራተኛ ፊደል ነው፣ እና ከነ ቤተሰቦች አራተኛ ፊደል። ሿ ደግሞ ከሺ ቤተሰቦች ስምንተኛ ለሚገኝ ወይም ዲቃላ ኮኬ ነው ማለት ነው። ከሺ ቤተሰብ ከሁለተኛው ከሹ እና ከቤተሰብ ከአራተኛው ከዋ ጋር ተዳቅሎ የመጣ ዲቃላ ወይም ውስብስብ ፊደል ነው ማለት ነው። እነዚህም ፊደላቶች ስራ ተባለ፣ ታናሿ ታናሿ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል ቋጠረ ቋጠረ ይላል ቋጠረ የሚለውን ስናይ ቋ ማለት ውስብስብ ፊደል ነው ማለት ወይም ዲቃላ ሆሄ ነው። ከቀ ቤተሰብ ከሁለተኛው ከቁ እና ከቤተሰብ ከአራተኛው ከዋ ጋር ተዳቅሎ የመጣ ዲቃላ ሆሄ ነው ማለት ነው። ጠ ከጠ ቤተሰቦች የመጀመሪያ ፊደል፣ ረ ከረ ቤተሰቦች የመጀመሪያ ፊደል። እነዚህም ፊደላት ስርዓት ባለው መግደር እንደስናልባቸው፣ ቋጠረ ቋጠረ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ደግሞ ይላል ኋላ ቀር፣ ኋላ ቀር፣ ኋላ ቀር ይላል። ኋላ ቀር የሚለውን ስናይ ኳ ማለት ዲቃላ ወይም ውስብስብ ፊደል ነው ማለት ነው። ከሀ ቤተሰቦች ከሁለተኛው ከሁና ከወ ቤተሰቦች ከአራተኛው ከዋ ጋራ ተዳቅሎ የመጣ ውስብስብ ወይም ዲቃላ ኮኬ ነው ማለት ነው። ላ ከለ ቤተሰቦች አራተኛ ፊደል፣ ቀ ከቀ ቤተሰቦች የመጀመሪያ ፊደል፣ ር ከረ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላት ስርዓት ባለው መግደር ደስናልባቸው ኳ ላ ቀር፣ ኋላ ቀር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚላል አካዷ አካሏ ይላል። አካሏ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ከቤተሰቦች አራተኛ ፊደል ሉዋ ደግሞ ውስብስብ ወይም ዲቃላ ሆሄ ነው ማለት ነው። ከሁለተኛው ከለቤተሰብ ከሉና ከአራተኛው ከቤተሰብ ከዋ ጋር ተዳቅሎ የመጣ ውስብስብ ፊደል ነው። እነዚህ ፊደላቶች ስራት ባለ መክደድ ድረስ እናንባቸው አካሏ፣ አካሏ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚላል ኳታር፣ ኳታር ይላል። ኳታር የሚለውን ስናይ ኳ ማለት ዲቃላ ወይም ውስብስብ ፊደል ነው ከሁለተኛው ከከቤተሰብ ከኩና አራተኛው ከቤተሰብ ከዋ ጋር ተዳቅሎ የመጣ ውስብስብ ወይም ዲቃላ ሆ ነው ማለት ነው። ታ ከተ ቤተሰቦች አራተኛ ፊደል፣ ር ከተ ቤተሰቦች ስድስተኛ ፊደል። እነዚህም ፊደላቱን ስርዓት ባለ መክለል ደዝናልባቸው ኳ፣ ታ፣ ር፣ ኳታር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚላል ተሟጋች ተሟጋች ይላል። ተሟጋች የሚለውን ስናይ ተማሪ ከተቤተሰቦች የመጀመሪያ ፊደል ነው። ሟ ዲቃላ ወይም ውስብስብ ፊደል ነው ማለት ነው። ጋ ከገቤተሰቦች አራተኛ ፊደል፣ ቺ ከቸቤተሰቦች ስድስተኛ ፊደል። እነዚህ ፊደላቱን ስርዓት ባለው መልኩ ደርደን ስናንባቸው ተሟ ጋ ቺ፣ ተሟ ጋ ቺ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ለሚላል ተሟላ፣ ተሟላ ይላል። ተሟላ የምለው ስና የተማረ ከተቤተሰቦች የመጀመሪያ ፊደል ነው። ሟ ደግሞ ውስብስብ ወይም ዲቃላ ሆሄ ነው ማለት ነው። ከሁለተኛው ከመቤሰብ ከሙና ከአራተኛው ከቤተሰብ ከዋ ጋር ተዳቅሎ የመጣ ውስብስብ ወይም ዲቃላ ሆሄ ነው። ላ ከለ ቤተሰቦች አራተኛ ፊደል ነው። እነዚህም ፊደላቱ ስርዓት ባለው መልኩ ለደስ እናንባቸው ተሟላ ተሟላ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ፏፏቴ ፏፏቴ ይላል። ፏፏቴ የሚለውን ስናይ ከሁለተኛው ከፈ ቤተሰብና ከአራተኛው ከቤተሰብ ጋር ተዳቅሎ የመጣ ውስብስብ ወይም ዲቃላ ሆይ ነው ማለት ነው። በተመሳሳይ ፏም ዲቃላ ወይም ውስብስብ ፊደል ነው። ቴ ከተ ቤተሰቦች አምስተኛ ፊደል ነው። እነዚህም ፊደላቱ ስርዓት ባለው መልኩ ደርድረን ስናነባቸው ፏፏቴ ፏፏቴ የሚለውን ቃል ሰጡ ነው ማለት ነው። ይው ሂንፏ ሂንፏ ሁለቱም ፏፏ ናቸው ማለት ነው። ስለዚህ እነዚህን ስናነባቸው ሁለቱንም ፏ ፏ ብለን እናነባቸዋለን ማለት ነው። ቀጣይ ደግሞ ከዚህ ደምን ይላል። ሯ ጮ ቺ ሯ ጮ ይችላል። ሯ ጮ የሚለውን ስናይ ሯ ማለት ከቤተሰቦች ስምንተኛ ነው የሚገኙ ወይም ውስብስብ ዲቃላ አኩኪ ነው ማለት ነው። ከቤተሰብ ከሁለተኛው ሩና ከኦፊስ ሰው ከአራተኛው ከዋ ጋር ተዳቅሎ የመጣ ውስብስብ ወይም ዲቃላ ነው። ጮ ከጨ ቤተሰቦች የመጨረሻ ፊደል ነው። ቺ ስድስተኛ ፊደል። እነዚህ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ሯ ጮ ቺ ሯ ጮ ቺ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ደምን ይላል ጧፍ ጧፍ ይላል ጧፍ። የሚለውን ስናይ ጧ ማለት ዲቃላ ወይም ውስብስብ ፊደል ነው። ፍ ከፋ ቤተሰቦች ስድስተኛ ፊደል ነው። እነዚህ ፊደላቱ ስራ ተዋለው ጧፍ ጧፍ የሚለውን ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ደሚል አል አንደበቷ አንደ በቷ ይላል አንደ በቷ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ደ ከቤተሰቦች የመጀመሪያ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ቷ ደግሞ ዲቃላ ወይም ውስብስብ ፊደል ነው ማለት ነው ከአራተኛው ከቤተሰብ ቤተሰብ ከዋ ጋር ተዳቅሎ የመጣ ፊደል ነው ማለት ነው። እነዚህ ፊደላት ተሰራት ባሉ መርዳ ደንስናንባቸው አንደበቷ አንደበቷ የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚ ሚላን ቋጣሪ ቋጣሪ ይላል። ቋጣሪ የሚለውን ስናይ ቋ ማለት ዲቃላ ወይም ውስብስብ ፊደል ነው ማለት ነው። ከሁለተኛው ከቀቤተሰብ ከቁ ና ከአራተኛው ከቤተሰብ ከዋ ጋር ተዳቅሎ የመጣ ውስብስብ ወይም ዲቃላ ሆሄ ነው ማለት ነው። ጣ ከጠቤተሰብ አራተኛ ፊደል፣ ሪ ከቤተሰብ ሶስተኛ ፊደል። እነዚህን ፊደላቶች ሥርዓት ባለ ሞክ ደንስናንባቸው ቋጣሪ፣ ቋጣሪ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለሚን ለአንድ አሯሯ ጪ አሯሯ ጭላል አሯሯ ጫ የሚሆን ስናይ አማለ ከቤተሰቦች የመጀመሪያ ፊደል ነው። ሯ ዲቃላ ወይም ውስብስብ ፊደል ልማ ነው ከሁለተኛው ከቤተሰብ ከሩና ከአራተኛው ከቤተሰብ ከዋጋራ ተዳቅሎ የመጣ ፊደል ልማ ነው። በተመሳሳይ ሯ ከሁለተኛው ከቤተሰብ ከሩና ከአራተኛው ከቤተሰብ ከዋጋራ ተዳቅሎ የመጣ ውስብስብ ወይም ዲቃላ ነው ማለት ነው። ጭ ከጨቤተሰቡ ስድስተኛ ፊደል ነው። እነዚህም ፊደላቶች ለመረዳት ስናነባቸው አሯሯ ጭ አሯሯ ጭ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ፣ እንደዚህ እያደረጋችሁ እስከሚገባችሁ ካነበባችሁ በኋላ ደግሞ ቪዲዮን እያቆማችሁ እየጻፋችሁ መለማመድ ለእናንተ ግዴታ ይሆናል ማለት ነው። ዛሬ እጅላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮን ላይክና ሸር ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምፈልጉ ታይለ በማስቀምጥላችሁ ስልክ ቁጥር በዜሮ ዘጠኝ 18034685 ላይ በኢሞ በቴሌግራምና በዋሳብ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ጅላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ በሌሎች ቪዲዮ እስከመለስ መልካም ጊዜ፣ ቸርን ሰንብት።